ስለዚህ የገባችው የነበረው ሆቴል ማለት ነው። ፒያሳ ማለት ነው ወት ምን ብንል ይሻላል? ምን ማለት አለብን? ምን ብንል ነው የተሻለ የሚሆነው ማለት ነው። እኛ ምን እንበል? ምን እንበል ማለት ነው። አንዳንዴ ንግስት ሱመያ በቃ ማለት እንደዚህ ነው ብላ ቀርባ የተናገረች የምትነግራችሁ ማለት ሰኢድን፣ በዚህ መልኩ አልገምተውም ነበር እንደዚህ አይመስለኝም ነበር ለኔ ብላ የልቧን የምትነግራችሁ፣ ሰዎች እንደዚህ ነው ብላችሁ አይደለም እዚህ ላይ ካሜራ ደቅናችሁ ምናምን ምናምን እንደዚህ ነው ብላለች ማለት አይደለም። መፍትሔ መፈለግ ነው በቃ፣ እውነቱን ይሄ እንደዚህ ነው ብላችሁ መናገር ነው በቃ፣ እውነቱን ማለት ነው። የደበቃት ነገር አለ፣ አንተ እንደዚህ ደብቃታል ብዙ ነገር አለ ማለት አይደለም። ካሜራ ላይ የመጡ ካሜራሽን አጥፍታሽ እንደዚህ እንደዚህ እንደዚህ ነው ይህን ታስተካክላለህ ወይ ብለሽ መጠየቅ ነው። በቃ እንዲታረቁ ከፈለግሽ ማለት ነው። ዝም ብሎ እዚህ ሆቴል ናት ማለቱ መፍትሄ ሊያመጣ አይችልም። ሰሙ ማለት ነው እንዴ፣ አመስግነንሽ አድንቀንሽ ሳናበቃ ሳንጨርስ ገና እዚህ ናት እዚህ ናት እዚህ ናት አይደለም። ማለት ያለብሽ ማለት ነው እንድትታረቁ እፈልጋለሁ፣ ስለዚህ እዚህ ሆቴል ናት ማለት አይደለም ትርጉሙ መሆን ያለበት በእኔ በቃ ማለት በእኔ እይታ እንደዚህ አይደለም መሆን ያለበት ማለት ነው። በቃ አላገኛትም። ኦኬ ስላላገኛት ደስ ብሎኛል፣ ምክንያቱም ደግሞ ጥያቄዎችን አንድ ቀን ይመልሳል ብለን ተስፋ ስለምናደርግ ማለት ነው። አለቀ። አዩን እኮ ዛሬም ማሳረፍ ያልቻለ ሰው ነው ሰይድ እኮ። እኔ በቃ ጥያቄ የሚሆንብኝ ነገር አይ፣ አንቱን እራሱ አፏን ማዘጋት ይችላል ሰይድ። ማንን ሚስቶቹ ናቸው ሚስቱ ናት፣ አይደለም ሚስቴ ናት ያላትን አያንቶን አፏን ማዘጋት ይችላል። ሱማያን በጭራሽ ስሟን እንዳትጠራ ማድረግ ይችላል። በቃ ይህን ማድረግ ደግሞ አልቻለም ሰኢድ እንዴ፣ ይህን ማድረግ ደግሞ አልቻለም ሰኢድ ማለት ነው። ለምንድን ነው ይህንን ማድረግ ያልቻለው? ለምንድን ነው ይህንን ማያደርገው? አላቅም ምን እንደምላችሁና፣ ለምንድን ነው ይህንን ማያደርገው? አፏን ማያዘጋት? አፏን ማያስይዛት? እንደዚያ እንኳን ተሳድባ እሱ የመን ሲሄድ እንኳን እንደዚያ ማለት ነው መጣልሻለው ማሰሻ አደርግሻለው፣ ምናምን ምናምን እንደዚያ ያለችውን አዩን ሄዶ እያለን ያቀፋት ማለት ነው። ምንም ማለት እንደዚህ ነው እንኳን ሲል እንኳን አልሰማንም። እንግዲህ እስካሁን ፈትኗትም እንደዚያ ስትሆንበትም ምንም አላለም። እኔ በጣም የሚገርም ሰው ነው በነገራችን ላይ ማለት ነው ሰኢድ። ራሱን ያው ተሽጧል ብያለውን፣ በሌላ ቪዲዮ ተሽጧል የምትለውን እንስማ ደግሞ ሰሙ ማለት ነው እንግዲህ ካሜራ ደብቃ ድም እኔ ሱሜያ፣ ታውቃለህ ረጅም ጊዜ ስልክ አታወረኝም ነበረ ከአንተ ጋራ ስለምናውራ ምናምን ነገር ያኔ ራሱ የተገናኘን ጊዜ እስከ መጨረሻው ምንም አላመነችኝም። እና የመን ስለነበርክ ነው እንጂ አዲስ አበባ ወይ ደግሞ አዳማ ብትሆን በቃ ከአንዳንድ ደውዬ ምጠራክ ምናምን ነበር እየመሰላት የነበረው። ና ሱሜያ በዚህ ሰዓት ምንም ሰው እያመነች አይደለም ለዛ እኔ በቃ እሷን መቅረብ አለብኝ፣ ማውራት አለብኝ። ከዛ በኋላ ሁለታችሁንም አንድ ቀን እሺ ካላችሁኝ፣ እሷ እሺ ካለችኝ የምር ማለት ነው አገናኝቻችሁ እንድትታረቁ ነው የምፈልገው። ሀቂቃ ማለት ነው። እንዴ፣ እስከ መቼ እንደዚህ ይቀጥላል ነገሩ? እንዴ በጣም እኮ ነው እንትን ያላችሁት። የምር ልጆቻችሁን በእናንተ መሀል ደግሞ ይጎዳሉ። እናንተ እንትን ስንትሉ ማለት ነው። ስለዚህ አንተም ደግሞ ሱሜ የምትፈልገውን ነገር አድርገ የልጆች እናት ናት። ስለ ምን የምትፈልገው እንዴ? እሷ እኮ የተጣላችሁት እኮ በምንም አይደለም እኮ አይደል እንዴ። በቃ አንተ ማለት እዚህ ጋር ሀቅ ሀቅ እናውራ። ምንም ነገር የሚደባበቅ ነገር የለም አይደለም። አንተ እኮ ስትመጣ የዛኔ እንደ ሴት ሁሉም ጋር የሚሰማው ስሜት ነው እሷ እየተሰማት ያለው። አዲስ ነገር አይደለም የምር ማለት ነው። ስለዚህ አንተ ስትመጣ ሚስት ስላገባ ነው ምናምን ብልሀት አይደለም አይደለ፣ ሁለታችሁ የተነጋገራችሁት ነገር አለ። ብዙ ነገር ነግራኛለች። ሰራ ልሰራ አላማ እንደነበራችሁ ምናምን ነገር ነው። ስለዚህ ድንገት ተነስተህ ሚስት አግብቻለሁ፣ ያው በሚዲያ ምናምን ነገር እየታየ ምናምን ከባድ ነው። ሳይሰማት አይቀርም። አሁን እሺ ልክ ነሽ። እሱ አንቺ አሁን የፈለግኩት ወንጌል ተቀለሽ፣ በአስቸኳይ የፈለግኩሽ ያለችበት ቤት ለብሰሽ፣ አረ እኔን ነገርኳትም፣ ብነግራት ሲጀመር። አሁን ቀጥ ብለሽ ሳትናገሪ፣ እንደ ምንም ሳትይ፣ ሳታንገራግሪ ያለችበት ቤት ታውቂያለሽ፣ ቀጥ ብለሽ አድርጊ። እኔ አላቅም፣ ልጆች በጣም ነው ማለት በቀኔ እንዴትነ ማለት አላቅም። ሲጀመር አብራችሁ አዳማ አድራችሁ እንደ ብናድርስ ታዲያ አዳማ እሷ ሱመያ አዳማ ነው እንደምትኖረው እኮ። ገባኝ። ከመለሳችሁ አብራችሁ ወደ አዲስ አበባ መጣችሁ? አለ እኮ መጣን። ግን እኔ ቢያንስ ቀስ ብለሽ ከኋላ በራይድ ተከትለሻል። እንዲህ እሱ የምር ማለት ነው። እኔ አላቀም ሱመያ ምን እንደምትለኝ ግን ይሄ ከክፋት አይደለም፣ እና የምር እናንተ ሁለታችሁ እንድትታረቁ ከመፈለግ አንጻር ግን ተከትያታለሁ። እሺ። ስለዚህ የገባችሁ የነበረው ሆቴል ነበረ ፒያሳ ማለት ነው። እሺ ከዛ ግን እኔ አሁን ቪዲዮ እንዳየሁት ከሆነ ያው ወንድምክ አታሎ ምናምን በንጋታው ወደ ፒያሳ ስመለስ ሆቴሉ ሄዳለች አሉኝ ማለት ነው። በንጋታው ስመለስ የለችም ነው ያሉኝ ማለት ነው። ስለዚህ ወንድምክ አታሏት ወደ አዳማ እንደሄደች እና በጀሚላ ጉዳይ ቢዚ እንደሆነች ምናምን ነገር ነው ደውዬላት የነገረችኝ ማለት ነው። ግን ያው አሁን ተመልሳ አላታለች የወንድምክ ሚስት። ስለዚህ ይሄን ነው የማውቀው እስካሁን ድረስ ማለት ነው። ምንም ሌላ ነገር ያ ከቤት ብላ ከዛ በኋላ ተገናኝተን አናውቅም። አዛው ሆቴል አለች ወይስ አይደለችም? ደውዬላት ነበር እና እንደውም ሲሄድ ሆቴል ሄጄ የለሽም አሉኝ ምናምን ነገር ብያታለሁ። በቃ ስለዚህ አውቃለች እኔ እንደማቀው ቦታው። ስለዚህ ደግሜ ሂጅ እንኳን አልመጣችም ወደዛ፣ ሌላ ሆቴል ትቀየረ እንጂ እርግጠኛ ነኝ እኔ የማቀው ቦታ ድጋሚ አትሄድም። ነግሬ ካለው በተአምር አትደብቅ፣ ይብላሻለች። ወይኔ ይሄ ነክል እንኳን እየነገርኩ አስምላሽ ነው። አረ ወላሂ፣ ዋሽተሽ ብታገናኝ ችግር የለውም እንዴ ሲጀመር እኔ አይደለም፣ አንተ ስታስበው ማለት ነው። አሁን አይደለም፣ የምር አይደለም። ወላሂ አይደለችም፣ ላሳየ ቁጥሩ አይደለችም፣ ሲጅ አይደለችም። እኔ ማለት እንትን እንላለን ብዬ ነው። ሰሙ አጫከኛለች። ወላሂ እየጨከንኩ ብክ፣ አይደለም እንዴ? እኔ እኮ ሲጀመር ታውቃለህ እኮ ለአንተ ምንም ነገር እንደማደርግ ማለት ነው። ግን እኔ አላውቅም። ማለት ይሄ ነገር እንደውም እኔ ቦታውን የሱመያን ያለችበትን ቦታ አውቄ የምር እጅህን ይዤ በወስድ ደስ ይለኛል። ከልጆች እባክህ ገና አብረሻት አደርሽ አብረሻት ዋልሽ ምን አላችሁ? አዳማ ሄዳችሁ አዲስ አበባ ቢያንስ ቢያንስ፣ ከማን ከማን ጋር ነው በስልክ የምታወራው? የምትቀመጥበት አካባቢ አረ ይሄን እኔ ስጀምር አነገረም። ከዚህ በላይ አነግረም፣ ምንም ነገር አላቅም። እኔ አላቅም፣ ግን ከዚህ በላይ እኔ ይሄን ያክል አምናኝ ምናምን ነገር እኔ ሆቴሉን ራሱ ተደብቄ ሄጄ እያየዋት እሷ፣ በቃ ማለት ከበቃ ቢያንስ ልጆች ክንታ ያለ ተደብቀ ነው እንጂ እኔ ልጆቿን እሷ እኮ እያለች ያለች እኮ። ቀጥታ እኔን ወዶኝ ምናምን አይደለም። በቃ ልጆቹን ከአንዳንድ ከኔ ጋር ከተገናኘ ልጆቹን ይዞብኝ ሊሄድ ነው ነው እሱ አሳቧ ማለት ነው። ስለዚህ አንተ ይህንን ልታደርግ ነው እርግጠኛ ነኝ እኔ። አሁን ብታይ ራሱ እኔ ምና ልጆችን ስለናፈቀቅ ልጆችን ከሩቅ ሆነህ እንድታይ ነው እንጂ ሆቴሉን ተደብቄ ያየሁት ልጆች ራሷ ጥላልኝ ብትሄድ ልጆቹ ከልጆች ጋር ብቻ ልቀመጥ አይደለም። በቃ ማለት ተናድሃል። አንተ ምን እንደምታስብ አላቅም። ወንድ ልጅ ነህ፣ ስለዚህ ልታደርገው ትችላለህ። ልጆቹ ትንሽ ወንድም ኬ ቀማት እንዳበደች ራሷ ለማለት እሱ ለዚህ ነው እንደዛ የሚሆነው እዛ የሚንከራተተው ልጁን ቀምቼ ቶሎ በደውለት ይመጣል ሮጦ ይመጣል ብሎ አስቦ ነበር። ሪቻርድ እራሱ አስቀምጦልኝ ነበር፣ ግን ያው እንደምታውቂው እኔም እንደዛ እንዲያደርግ አልፈለኩም። ኧረ ከባድ ነው በጣም እንዲያደርግ አልፈለኩም። ደንግጦ የሆነ ነገር የምር ማለት ነው። ከዚህ በላይ እኔ ስለሷ ያለው ሚስጠር ምናምን ነገርኝ ብለ እንትን አትበልኝ። ያን ነገር ሲጀመር ከባድ ነው የምር እውነቴ ነው። ሌላ ነገር እንትን ብትልኝ ኦኬ። እኔ እኮ ነገርኩ እኮ አንተን በጣም ስለምወድህና እኔ እንድትጎዳ ስለማልፈልግ ምናምን ያለችበትን ተደብቅ ሂጄ የውልህና ከዛ እየቀፈፈኝ ነው ያንን ነገር ሁሉ ላንተ ስለ ያደረግኩትና ይከብዳል። እዚህ አሁን የምታወራው ሰው ምናምን እኔ ያነ አላውቀውም እንዴ እንዴት ነው የምነግርህ? አላውቀውም እኔ ማለት በስልክ ነው ማወራት እንጂ

ከሀዩም በላይ ደግሞ እሷ የነገረችኝ ነገር እኔም አላውቀው ከዚህ በፊት ማለት ነው። ማለት እኔ እናንተ በጣም የምናውረው ምናምን ነገርስ ግን ምንድን ነው፣ እዛ ሀገር ወልደህ ወንድ ልጅ ደብቃል ምናምን የምትለኝ ነገር ቪዲዮ ላይ ራሱ እያወራች፣ እኔ እኮ በቃ ማለት እኔ እዚህ ያለው ከሀዩ ጋር ሰርግ ምናምን በተደረገበት ሰዓት ጊዜ ማለት ነው። እኔ እና እሷን ለማጣላት እና ሌላ ሰው ናቸው የሆነ በቃ ውስብስብ የሆን ነገር ነው። አንድ ቀን እሱን ነገር እኔ ራሴ እጅ አስተካክላለሁ። የኔ አይደለም ልጅ የምርክነ ነው። አሁን ባልና ሚስት ለማስታረቅ ስም ስም ይመሳሰላል። እሺ እንዳለው ራ ይፋጃሉ ወንድማውት እቺ ይጋደላሉ ብዬ ነው ገባሽ። ይገዳደል ሰው አለ እሱ ነገር እኔ ቀስ ይጅ አስተካከላል። እሱ ማለት ነው በአካል ባገኛትኩ ላሳምናት ሞክራለሁ። ሚዲያ ላይ ግን አከሌ አከሌ ነው ብዬ ብናገር ሰው ይገዳደላል። ለዛ ነው ታላቅ አላውቅም። ማለት እሷ ሁላ እየተናደደች ያለች ይሄ ሁሉ ነገር እንዴት ነው እስካሁን ድረስ እየኖሩን የሚደበቅብን ነው ገባህ? አሁን ዛጋ ያለውም ነገር አሁንም ደግሞ እቺ ልጅ ደግሞ ጭራሽ በሚዲያ ምናምን ነገር እንደዛ ሲደረግ በቃ እሱ ነው ያናደዳ። እሱ የአንድ ቀን በነገር ነው የሚገዳደል ሰው አለ ነገር ስለሱ ነገር እኔ እና እሷ በአካል ካልተገናኘን በስተቀር አትረዳኝም። እንትን ብለህ ቦታ ለመንገድ ፈቃደኛ ከሆነች ማለት እኔ እንትን አይደለም። ታውቃለህ ከቻልሽ በቃ ካሜራ ማለት መጀመሪያ ስትናደድብኝ ምናምን የምር ፈርቼ ነበረ እና በቃ ነገሩ እንደ ኦኬ ልጁ የኔ አይደለም የኔ አይደለም፣ በስም ተመሳሳይ እንጂ አልገባኝም። እኔ ለራሴ አልገባኝም። የገባችሁ ካላችሁ እዚህ ጋር ኮሜንት ላይ ያስቀምጡልኝ ማለት ነው። ቤተሰብ ኮሜንት ላይ ያስቀምጡልኝ። ላይክ ሸር ደግሞ አድርጉ። ላይክ አድርጉ። ሰብስክራይብ አድርጉ እናንተ ዴ እና አልገባኝም። ማለት በስም ተመሳሳይ ከሆነ ልጁ ያንተ ካልሆነ የራስህ ካልሆነ በቃ እንዴት ነው ትዳርህን የሚያህል ነገር የምትበትንለት? ያንተ ባይሆን ኦኬ፣ ያንተ አይደለም በኮንፊደንስ እሺ፣ የእኔ አይደለም ያንተ ካልሆነ። እዚያ ጋ ደግሞ ከተናገሩ ወንድማማች ይጋደላሉ። አልገባኝም። ልጁ የወንድማማቾች ልጆች ነው እንዴ? የወንድማማች ል ልጅ ነው እንዴ? በስማ ቦልዶ መንፈስ ቅዱስ። እዚህ ጋር ደግሞ ሌላ ትኩሳት። ማለት ይሄ ነገር ምንም ዙሪያ ጥምጥም አይደለም፣ ግራ ነው የሚያጋባችሁ። አይደለም ንግስቷ እሱ ይሄ እንደዚህ ነው ተብሎ የተነገራት አንተ ራሱ የምትለው ነገር ሰሄድ ለእኛ ራሱ አልገባንም። ማለት እዚ ልጁ የእኔ አይደለም። ኦኬ ያንተ ልጅ ከሆነ እንደዚህ እንደዚህ ነው ባገኛ ታሳምናት ነበር ምን ምንም አልገባኝም። እንዴት አድርገ ነው የምታሳምናት? በምን መልኩ በምን መንገድ? ኦኬ የሆነ ሚስጥር ካለው ወይ የሆነ ኮድ የሆነ ነገር ካለው ይሄ እንደዚህ ነው ልትላት ትችላለህ። ያንን ደግሞ ማድረግ የምትችለው ደግሞ ከምንም በላይ ሰኢድ፣ ደጋግሜ አሁንም የምነግር ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አድርሱልኝ። ከምንም በላይ ማድረግ ያለብህና መወሰን ያለብህ ነገር በመጀመሪያ ደረጃችን አያንቱ የተባለችን ሴት አፏን አዘጋ አፏን እስከ መጨረሻው ልታዘጋ ይገባል። በቃ ስለ እኔ አያንሱ ካለች ስለ እኔ አያንሱ ነው። በእኔ አይ ስሩ ካለች በእኔ አይ ስሩ ነው። ከሰሩም ደግሞ ስርዓት ያለው ቪዲዮ ስሩ ካለች ስርዓት ያለው እሷን አፏን ማሳዝ የምትችለው አንተ፣ እናንተ ብቻ ነ ከስርህ ከጉያህ ያለችውን አቅፋት መተኛትን እንኳን ስርዓቷን ልታስይዛት ይገባል። እንዴ ስርዓቷን ልታስይዛት ይገባል። ስርዓቷን አስይዛት፣ አሳርፋት። በቃ እሷ ልጅ ይዛ ከምትዞረው በላይ ደግሞ ያንተ እነዚህ የማይረቡ ሰዎች አፋቸውን ይዝጉ እኮ በቃ አፋቸውን እንዲዘጉ። ይሄ ያሱ የተባለው ወላቃ አፉን ይዝጋ መጀመሪያ። ወላቃውን ያስተክል። አሁን ብድግ ብሎ ማለት ነው ተነስቶ የዚች የአያንቱ ጋርድ ነኝ ማለት ጀመረ ማለት ነው። የቂጥ ዘበኛ ይረፍ። እንደገና ደግሞ በቃ አሳርፋቸው ሰኢድ፣ አፋቸውን ምን ብዬ ነው የምናገረው? አዘጋቸው። በቃ አዘጋቸው ካዩ ጀምረ። ምክንያቱም ይሄ ያንተና ያንተ ኃላፊነት ስለሆነ ሰኢድ፣ አያንቱን አፏን ማዘጋት ያንተና ያንተ ግዴታ ስለሆነ ያንተ ኃላፊነት ሚስትህ ናት። ሚስትህ ከሆነች ደግሞ ስርዓቷን አስይዛት በቃ፣ እንዳታነሳ አፏን እንዳትከፍት አድርጋት። እዚያ ጋር ካሜራ እየደቀነች እንደፈለገች ስትከፈት ስርዓቷን አስይዛት እዚህ ሽሩሩ አትበልብን። አዝለህ ማለት ነው፣ አዝለህ ሽሩሩ አትበልብን። የሚስትህን መብት እያስነካ የሚስትህን የልጆችን እናት መብት እያስገፈፍ ጉድ ነው። ስለዚህ ስርዓታቸውን አስይዛቸው። አንተ ግልጽ ነው የምትለውን ነገር ንግስቷን፣ የምትፈልጋት ከሆነ የምትፈልጋቸውን ነገሮች በደንብ ታውቃለህ። እየዞር ከዚህ ጋር መጠየቅ፣ በቃ እንደዚህ ነው ማለት አምጪ ማለት አይደለም እዚህ ጋር ሰሙን ሄደሽ አሁን ምንም ምንም ሳትይ ቀጥ ብለሽ ትወስጅኛለሽ። የሰሙ ደግሞ ጥያቄ የሆነብኝ ነገር ሰሙ አሁን ሄድ፣ ኦኬ፣ አንቺና ንግስቷ ተለያያችሁ፣ ከአዳማ ተመለሳችሁ፣ አደራችሁ፣ ከዚያ ተለያያችሁ፣ ከዚያ ፒያሳ ሆቴሉን አየሽ፣ ከዚያ ተመልሳ ወደ አዳማ ባትሄድ ኑሮ፣ ተመልሳ አዳማ ሂዳ ባትሄድ ኑሮ፣ የሰይድን አኗርን ለማግኘት ባትሄድ ኑሮ፣ እዚያው ብትሆን ኑሮ ሰይድን ወስደሹ ነበር ማለት ነው በቃ ወስደሹ ነበር ማለት ነው አንቺ ራሱ ለዛ አንቺ ተመልሰሽ ሂደሽ መሰለል ምን አስፈለገሽ ኧረ ጉድፈላ ሳት ደዊ ምን ሳቲ ምናምን ያረፈችበት ሆቴል ተመልሰሽ ሂደሽ መሰለል ምን ማለት ነው ማረጋገጥ ምን ማለት ነው እየተማማርን ምግብ እንስራ እወተትን ሸምቱ ተራ በተራ የማዋይሻናል